አንድ ጊዜ እንትናችሁ ከቀየራችሁት ሰው ይጠፋበታል። ታውቃላችሁ፣ ስሙ ራሱ ራሱ ቢሆን ዋናው ሰው የሚሆን ፕሮፋይሉን ነው። ሰው ለዛም ይመስለኛል ሰው እይተው፣ በጣም ቅዝቅዝ ብሎበታል። ለዛ ነው ቪዲዮም አይለቀው። አንደኛ ነገር ኮሜንት አያነብም ይመስለኛል። ፕሮፋይልን ስለቀየርከው ሰው ሁሉ ጠፍተህበታል አትቀይረው ያኛው የመጀመሪያውን አድርገው ምናም እያላችሁ ኮሜንት አብዛኞቹ ገብታችሁ ያያችሁ እንግዲህ ከአስር ሺህ እስከ አስራ ምናምን የሚያይለት ሰው አንድ ሺህ ሁለት ሺህ ሰው ነው። ትናንት ከሳምንት በፊት የተለቀቀው ሰው ያየው ማለት ነው። ይህ ሁሉ ተመልካች እንትን ፕሮፋይል እና ለዛም ይመስለኛል ማለት እይታው እየቀዘቀዘበት ልጁ ያው የራሱ ጥፋት ነው ነገሩ። ፕሮፋይሉን ስለቀየረ ሰው ጠፍቷል ጠፍቷል ጠፍቷል ነው የሚለው። ግን ቢቀይረው አሪፍ ነው፣ ደግሞ እውነት ነው። ይሄ ልጅ እስኪ እስኪ ንገሩኝ፣ እስኪ ኮሜንት ላይ ጻፉልኝ። እውነት ስንት ላይ እየተዟዟረ ያለው የእሱ ፎቶ ነው እንግዲህ የሰርግ ፎቶ እንግዲህ መልካም ጋብቻ ብለናል፣ ወንድማችን ያው እንግዲህ አብዛኞቻችሁ፣ ይሄ ልጅ በጣም ጎበዝ፣ በተለይ ለአረብ ሀገር ሴት፣ በተለይ ለሰው በቃ እየወጣ በቃ እየቆመ ራሱን እንደምንም አሳልፎ ለጥላት የሚሰጥ ጀግና ወንድማችን ነው። ከነልዑል ከነዘላለም በምንም አይተናነስም። በጣም ጎበዝ ነው። እና እግዚአብሔር አምላክ እድሜ ልክህን ካገባህም እውነትም መልካም ጋብቻ እያላችሁ ለወንድማችን እንግዲህ ምኞት ተመኞለት። መልካም መልካም ሰዎች ይገባችኋል። ይሄ ጅማሬ ነው ገና። ከዚህ በላይ ብዙ ታሪክ ትሰራላችሁ። እግዚአብሔር አምላክ በምትሄድበት ሁሉ ሰላማችሁን እያብዛለን ነው የምንለው። አብዛኞቻችሁ አሁንም ጠፍቷል ነው ምትሉ ስትጽፉ፣ አሁንም እንደዛ ነው። ግን እኔን እኔን ከሰማችሁኝ የኔን ቪዲዮ የምታዩ ሰዎች ራሱ ነው ፕሮፋይሉ ስለተቀየረ ነው ስሙ ራሱ ድምብላችሁ ሰርች አድርጋችሁ እንትን ብትሉት ምንድነው ጎግል ላይ ራሱ ይወጣላችኋል። ፕሮፋይሉ ብቻውን የተቀየረው እና በጣም ቀዝቀዝ ብሏል ቤቱ እየገባችሁ ሰብስክራይብ ካደርጉለት እውነት ደግሞ እንደዛ ያ ሁሉ ያ ሁሉ ሰው ሲያይ የነበረ ሰው አሁን ላይ ጥፍት ሲል ይደብራሉ። ተለተሎ ቪዲዮ እንኳን እንዳትሰሩ ነው የሚያደርገው። የእውነት በጣም ነው የሚደብረው። አይደለም እነሱ በ10 ሺ እስከ ስንት እስከ 15 ሺ ላይክ የሚያገኙት እኛ እንኳን 50 እና 60 የለመድነው እንኳን የሆነ ቀዝቀዝ ሲል እንዴት እንደሚደብር እኛም እናውቀዋለን። ምናልባት እናንተ ዩቲዩበር ስላልሆናችሁ ብዙም እንትን አይመስላችሁም ግን አብዛኞቻችሁ እየገባችሁ ላይክ ማድረግ እንኳን በጣም እንትን የሚላችሁ ሰዎች አላችሁ። የእውነት ፕሌስ ላይክ አድርጉ፣ መልካምነት ከዚህ ይጀምራል። ምንም እናንተ ላይክ ባረጋችሁ፣ እናንተ ሰብስክራይብ ባረጋችሁ ቁጥር እኔን ታበረታቱኝ አላችሁ እንጂ ከእናንተ ዜሮ አምስት ሳንቲም የሚቀንስባችሁ ነገር የለም። ከእናንተ የሚቀንስ ቢሆን እኔም አልፈልግም ነበር፣ ግን ደግሞ የሚቀንስባችሁ ነገር የለም። በቃ የእውነት መልካምነት ብቻ ነው የሚጠይቀው። አሉ ጥሩ መልካም መልካም እህቶች ወንድሞች፣ ሸርም የሚያደርጉ ገብተው ሰብስክራይብ አድርገው ኮሜንት የሚጽፉ በጣም ብዙ መልካም ሰዎች አሉ። አብዛኛው ግን በፍጹም በፈጣሪ ደጋግማችሁ ደጋግማችሁ እባካችሁ ላይክ አርጉ፣ እባካችሁ ቢባሉ በፍጹም የማይሰሙም አሉ። እንግዲህ ልቦና ይስጣችሁ ለሁሉም ሰው። እንግዲህ መልካም ቀና ልብ ያላችሁ ላይክ እያደረጋችሁ ጀምሩ ምንም ከእናንተ የሚቀንስባችሁ ነገር ስለሌለ እንዳልኳችሁ መልካምነት ብቻ ነው የሚጠይቀው። ወንድማችን ደግሞ መልካም ጋብቻ እያላችሁ እንግዲህ ለወንድማችን ዛሬ እንግዲህ መልስ ነው፣ ቅልቅል ነው መልስ ነው የሚባለው። በጣም ደስ ይላል። ግን እውነት ለዚህ ቀን ለዚህ ወግ ማድረግ ስለ በቃህ በጣም ደስ ብሎኛል። እኔ በተለይ የሆነት ይሄ ልጅ ያው ሁልጊዜ ሁላችሁም የምትከታተሉት ሰዎች ስለዚህ ልጅ ስታወሩ ስታዩት፣ በጣም የሚያስደምም የሚሰራው ስራ ከለሰው ልጅ ያለው ክብር ሰው የጠላቸውን እሱ ግን እንደምንም እንትን ብሎ ወደ ራሳቸው እንዲመለሱ የማያደርገው በአቅሙ የማያደርገው ነገር የለም። ለመልካምነቱ ደግሞ እግዚአብሔር አምላክ ይክፈለው ነው የምለው። የሰው ልጅ ውለታውን ሰውን አይከፍለውም ከፈጣሪ ነው የምታገኙ። መልካም ለምትሰሩ ሰዎች እግዚአብሔር አምላክ በምትሄዱበት በሁሉም ቦታ እና መልካም መልካም ለምትሰሩ ወንድሞቻችን እንግዲህ መልካሙን ሁሉ እንመኝላችኋለን። መልካም ጋብቻ ይሁንላችሁ። እንግዲህ ወንድማችን እየገባችሁ እንግዲህ መልካም ጋብቻ እያላችሁ ሀሳባችሁን ኮሜንት ስር ጻፉልን። ለእኔም አበረታቱኝ ፕሌስ ፕሌስ ፕሌስ ፕሌስ እየገባችሁ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ ስትገቡ ቪዲዮ ላይክ ስታረጉ ነው ሰው የሰው እይታ የሚጨምረው። ላይክ አድርጉ ሞር ሰው ከገባ አይቀር ላይክ አድርጎ ቢወጣ ምንድን ነው የሚጎልበት የሆነት በፈጣሪ በስማዕ እንዴት እንዴት አይነት ሰው አለ? ግን ገብተው እኳን ገብተው እያዩ ላይክ ሳያደርጉ ነው የሚወጡ አብዛኞቹ ማለት ነው። ከስንት አንዶች አረ፣ እውነት ይደብራል። ለማንኛውም ላይክ አድርጉ። ለወንድማችን ደግሞ መልካም ጋብቻ ብቻ። እውነት ነው ወይስ ምንድን ነው በየንቱን የሚዟዟረው ነገር፣ የዚህ ልጅ አግብቷል ወይስ ምንድን ነው የሚለው? እስኪ እናንተም ኮሜንት ስር ጻፉልኝ። እኔም ግራ ተጋብቼ ነው። የራሱ ፎቶ ነው እንግዲህ በየንት ነው የሚዟዟረው። ዛሬ ደግሞ መልስ ነው እንግዲህ ከቤተሰብ ከእሷ ዘመዶች የተጠራ መልስ ይመስለኛል። በጣም በደማቅ ሁኔታ ነው ሰርጉ። በጣም እኔ እንጃ፣ በስመ አብ። በጣም አነጋጋሪ ነው ልጁ። ሲጀመር በጣም ጎበዝ ነው። ከነገራችን ላይ ዝም ያለ ነው። ዝም ምንድን ነው አንገደፊ ምንድን ነው አገር አጥፊ ነው። ዝምተኛ ሰው እኮ ልብ እንትን አይለውም፣ ታውቃላችሁ? ብዙም አይለፈልፍም፣ ዝም ነው የሚለው። ይገባዋል። እኔ በጣም ደስ ብሎኛል። ከነገራችን ላይ የእውነት በጣም የሚመቸኝ ልጅ ነው፣ ለሚዲያ የሚሆን ለሰው የሚራራ በጣም የምታዩት ሰብአዊነቱ ለሰው ልጅ ያለው ክብር ስለ እሱ ልጅ ስታወሩ እንትን ብትሉ ብዙ ታሪክ አለው። ብዙ ነገር ተወርቶ ተወርቶ የማያልቅ ማለት ነው። ከሚሰራቸው ስራዎች በጣም ብዙዎቻችሁ እንግዲህ የምታዩት ነገር ነው እና ይሄ በጣም ቀላሉ ነገር ነው። ከዚህ በላይ ገና ይገባዋል። መልካሙን ሁሉ ተመኙለት። ለወንድማችን መልካም ጋብቻ ይሁንልኝ ያላችሁ እንግዲህ እውነት ከሆነ ማለት ነው። መልካም የሰራ ሰው ሁል ጊዜም በሚሄድበት ሁሉ መልካም ነገር ነው የሚገጥመው። ልክ እንደነ ዘላለም እና ሉሉ እና ዘላለም እንግዲህ የምትከታተሉ ሰዎች እያያችሁ ነው። እውነትን ይዛችሁ ከተራመዳችሁ በምትሄዱበት ሁሉ ስኬታማ ነው የምትሆኑ። ለሰው ተወዳጅ ነው የምትሆኑት። ፍቅር የምታተርፉ ናችሁ እና ለዚህ መልካም ነገር ደግሞ መታደል ነው የእውነት። ከዚህ በላይ ምንም ደስታ የለም። መልካም መልካም ለምትሰሩ ወንድሞቻችን ለሰው ልጅ ችግር ተሎ የምትደርሱለት በር የተዘጋባቸውን ብዙ ሰዎች እያዳናችሁ የዚህ ወንድማችን ታሪክ ባለፈው ነግሬያችኋለሁ። በተለይ በአረብ ሀገር ሴቶች በዚህ በህግ ወጥ መጥተው በጣም በተሰቃየ የተሰቃየ ኑሮ እየኖሩ የነበሩትን ከጅብ አውሬ ጋር እየኖሩ የዱር አውሬ መስለው እንደ ሰውኛ ሆነው ቀን ቀን ሰው ሌሊት ደግሞ አውሬ የሚሆኑትን እንግዲህ እነሱ ሰው የተጠየፋቸውን ሰው እነዚህ እኮ እንደዚህ ናቸው ብሎ እንትን የማያቀርባቸውን እሱ ግን ምንም ነገር እንትን ለህይወቱም ለምንም ሳያሰገው እንግዲህ ቀርቦ በአካል እያወራቸው አብዛኞቹ ደግሞ ወደ ጸበል ወስዶ ወደ ራሳቸው እንዲመለሱ ቤት ተከራይቶ በጣም ብዙ ነገር ያደረገ ልጅ ነው። እንግዲህ እሱ የምትከታተሉ ሰዎች ይሄ ይሄ ብዬ አልነግራችሁም። በደንብ ታውቁታላችሁ ከኔ በላይ። መልካም የሰራ ሰው ደግሞ የሚገባው እንግዲህ ይሄ ነው። በቃ መልካም መልካም በየምትሄድበት ሁሉ መልካም ነገር ብቻ ተመኙ። መልካምነት ለራስ ነው። ዛሬ ምንድን ነው ሰው እየዘራውን ነው የሚያጭደው የሚባለው ለዛ ነው። ለመልካምነቱ ደግሞ እንግዲህ በሚሄድበት ሁሉ መልካሙን ነገር እንዲገጥመው ለወንድማችን እና መልካም ለምሰሩ ወንድሞቻችን እንግዲህ በምትሄዱበት ሁሉ መልካሙን ነገር ይግጠማችሁ። ለወንድማችን እንግዲህ መልካም ጋብቻ እያላችሁ መኞታችሁ ተመኙለት። ጥሩ ለሰራ ሰው ይገባዋል። ከዚህ በላይ ይሄ ትንሹ ነው፣ ገና ከዚህ በላይ ብዙ ነገር ትሰራላችሁ። ብቻ እግዚአብሔር ይስጣችሁ። በምትሄዱበት ሁሉ እግዚአብሔር አምላክ ይጠብቃችሁ ነው የምለው። እንደ እናንተ አይነት መልካም መልካም ወንድሞች ስላሉን እግዚአብሔር ይመስገን። የእውነት አንዱ በአንዱ ሲንት ሲል አንዱ ሰው በጠፋዝበት ዘመን ደግሞ ሰፉ ናችሁ የተገኛችሁ፣ የዓለማችን ጀግናዎች ናችሁ። እናንተ ለራሳችሁ ብቻ አይደለም እየተሯሯጣችሁ ያላችሁ ለህዝብ ነው እና እግዚአብሔር በምትሄድበት ሁሉ ይጠብቃችሁ። በጣም እኔ የኔ ቃል የለኝም ስለ እንደዚህ በተለይ በወንጀል የተነካካ ስራ የሚሰሩ ወንድሞቻችን እንግዲህ ራሳቸውን አሳልፈው ነው እየሰሩ ያሉት። ምንም ነገር ቢደርስባቸው፣ ምንም ቢመጣባቸው እየተቋቋሙ እንግዲህ ችግሩን የሚያሳልፉት እና መልካም ለምሰሩ እግዚአብሔር አምላክ ይጠብቃችሁ ነው የምለው። እንግዲህ እናንተም የተሰማችሁን ለወንድማችን መልካም ጋብቻ እያላችሁ መልካምነታችሁን እንግዲህ ለወንድማችን ተመኙለት ማለት ነው። ለሰው ልጅ መልካም ስትሰሩ ሁልጊዜ በምትሄዱበት ሁሉ የሚገጥማችሁ መልካም ነገር ነውና ተመኙለት፣ ተመኙለት፣ ተመኙለት፣ ተመኙ፣ ተመኙ፣ ተመኙ። ተያለሽ ለማንኛውም የምወዳችሁ የማከብራችሁ የዛሬው ይህን ይመስል ነበር። ከተመቻችሁ ቪዲዮ ላይ ላይክ እና ሸር ማድረጋችሁን እንዳትረሱ እንደነገርኳችሁ የወንድማችን ፕሮፋይሉን ስለ ቀየረው ነው እንጂ ቪዲዮ እየለቀቀ ነው፣ እየገባችሁ ማየት ትችላላችሁ ማለት ነው። አበረታቱት። ቪዲዮው ደግሞ ትንሽ ቀዝቀዝ ሲል መስራት ራሱ ይደብራል። በተለይ እነሱ በ10 ሺህ እስከ 11